ሰላም ጤና ይስጥልኝ። ውድ የጊዜዋ ቻናል ተከታታዮች፣ እንግዲህ ዛሬ አሁን ማቅረብላችሁ ራሳችሁን እንድትፈትሹና እንድትጠይቁ የሚያደርግ የሆነች አጠር ያለች ወግ ነው። እንዳለጌታ ከበደ ከጻፈው መጽሐፍ ላይ ነው ያገኘሁት። ጥያቄ ምልክት ትሰኛለች የዚች አጭር ወግ ርዕስ። እስኪ ለብዙ ሰዓት ጠበኩ። ጥበቃዬን ደግሞ አልሰለቸውትም። በጥበቃ ያባከንኩት ጊዜ በእምባና በላብ የተሞላ ነበር። ብዙ እምባ ወረደኝ፣ ብዙ ላብ ፋሰሰኝ። ከመጠበቅ ግን ወደኋላ አላልኩም። ከአይኔ የሚዘንበው እምባ ሰውነቴን አጎደለውም። ከገላይ የሚወርደው ላብ የቆምኩበትን መሬት አረጠበው፣ የቆምኩበት ጭቃ ሆነ። የቆምኩበትን ቦታ ሳለቅ ብዙ ነገሮች ተለዋውጠዋል። ብዙ የፀሐይ ስርቀቶችና የጀንበር ጥርቀቶች ተከናውነዋል። እኔ ግን እንደነበርሁ አለሁ። የወጣትነት ዘመኔ በጥበቃና በፍለጋ ከማመከኔ በቀር ለብዙ ሰዓት ከመቆም የተነሳ ለማዛጋት የከፈትኩትን አፌ መልሼ መዝጋት ረስቼ ይኸው ሸረሪት ሁሉ አፌ ላይ ድር ማድራት ጀምሮ ነበር። ትላንት ገላጣ የነበረው የቆምኩበት ቦታ ዛሬ ሙጃ ውጦት ግማሽ ሰውነቴን ደብቆታል። የሰው ልጅ አደብ ገዝቶ ከእንቅልፍ ጋር በተወዳጅበት ሰዓት እኔ ግን የከዋክብትን ሹክሹክታ ለማዳበጥ ጆሮዬን አስገጌ ነበር። እድሜ ለመሰንበት እጽዋት ሁሉ ተላምደውኛል። ነፍሳትን በትንፋሽ የመደናገጥ አቁመዋል። የራሳቸው ሆኛለሁ። መንገዴ ከመንገዳቸው ተለያይቷል። ጠበኩ። ብዙ ቀናት አለፈ። መንግስት መጣ ተመልሶ ሄደ። ሌላ መንግስት መጣ ተመልሶ ሄደ። ብዙ ነገር መጣ፣ ብዙ ነገር ሄደ። እኔ ግን ቆምኩ። በተስፋና በምኞት በህልምና በቅዠት እግር ብረት ታሰርኩ በመጠበቅ ልክፍት ተይዤ መቆም ስራ የሆነ እንደ ቆምኩ ተረግዞ የነበረ ልጅ ድክ ድክ ብሎ መሄድ ጀመረ። ዓለም በማላውቃቸው ጉዶች መሞላቷን ልብ እያልኩ አይቶ እንዳላየ ሰው ዝምታ ዋጠኝ። መጠበቄን ግን አልሰለቸውትም። ብዙ ላብ ወረደኝ፣ ብዙ እምባ ፈሰሰኝ። ቆይቶ ልመናዬ እረፍት ነሳው መሰል እግዚአብሔር በራእይ ተገለጠልኝና የምጠብቀውን ነገር ንገረኝ፣ አሟላልሃለሁ እመነኝ አለኝ። ለመጽናትና ለመጽናናት ብዬ የከፈልኩትን እንባና ላብ እያስታወሰ ውዳሴውንም እያጎረፈ ጥያቄህን ለመስማትና ምላሹን ለመስጠት ሰባት ደቂቃ ሰጥቼሃለሁ አለኝ። አመንኩት። ደስታዬ ወደ ራጣ። ከደስታ ብዛት እንዳላብድ ሰጋሁ። ንገረኝ አለኝ። ምን ልንገረው? ጉዴ ፈላው። እስከ ዛሬ ስጠብቅ የቆየሁት ነገር ምንድን ነበር የወርደት ቀን አይነጋም አልኩ በልቤ ምንድን ነበር ብዙ የቆምኩለት ጉጤን የረሳሁት በመቆየት ብዛት ይሆን እንዴ ማስታወስ አቃተኝ ተስፋዬን ማን ሰረቀው የምትጠብቀውን ነገር ንገረኝ አሟላልሃለሁ አለኝ ጌታ ጥያቄውን ደግሞ ሰባት ስድስት አምስት አራት ደቂቃ ይመስለኛል ይቀረኝ ምን ልበለው እስከ ዛሬ የቆየሁት ምን ስጠብቅ ነበር? ስጠብቅ የቆየሁትን ነገር ሊያስታውሰኝ የሚችል ሰው ማን ነው? ስጓጓ የቆየሁት ምን እንዲሆንልኝ ነበር? ያ ሁሉ መቆም፣ ያ ሁሉ መቆዘም፣ ያ ሁሉ ባልበት ገርብ አይነት መሞላት፣ ያ ሁሉ ራስን ለመርሳት መሞከር ምን ለመሆንና የት ለመድረስ ነበር? ምን ሆኜ ነው ስፈልግ የቆየሁትን እምባይና ላብን የዘራሁበትን ጊዜን ያላንዳች ስስት የገበርኩለትን ነገር ለመርሳት የበቃሁት? እንዴት እየፈለኩ ያለሁትን ነገር ልዘነጋው ቻልኩ? ሰው እንዴት መስዋዕት የከፈልበትን ጉዳይ ይረሳል? አራት፣ ሶስት፣ ሁለት፣ አንድ ደቂቃ ይመስለኛል ይቀረኝ። ፍቃደኛ ነኝ አለኝ ጌታዬ ለሶስተኛ ጊዜ ዛሬ የምነክቶኛል። እንዴት ስፈልገው የቆየቱን ነገር እዘነጋለሁ? ሁሉንም ነገር ማድረግ የሚችሉ የሀያል ሀያል ፊቴ ቆሞ ፍቃደኝ ለመሙላት ዝግጁ ሲሆን እኔ እንዴት ዝም እላለሁ? አንገቴን ደፍቼ ማሰብ ጀመርኩ። አንድ ሀሳብ መጣልኝ። እውነቱን መናገር ወይስ የምጠብቀውን ታውቃለህና አደርግልህ የበለው ይችኛውን መረጥ ቀና ስል የለም፣ ብቻዬን። ያ መንፈስ ጥያቄውን አቀብሎኝ መልሴን ሳይሰማ ሄደ። ለካ ዜሮ ደቂቃ ብቻ ነበር ይቀረኝ።